በማሰር የሚቆም እውነት የለም። ለምን አንዳችን ከአንዳችን ጋር እየተለያየን እንደሆነ አይገባኝም። በቤተ ክህነት ኃላፊነት ይገባኛል እኔ ካልሆንክ ብለው የሚጥሩ ከቤተ መንግሥቱ ይልቅ ቤተ ክህነቱን እንፈራለን የምንልባቸው አጋጣሚዎች ብዙዎች ናቸው። በቁም አክብሩኝ፣ ሹሙ፣ ሸልሙኝ ያላሉ የታሰሩትን አስፈታለን ብሎ መጸለይ ባለበት ጊዜ ላይ ይዛችሁ ረፉልኝ የሚሉ አባቶችን እያየን ነው። ተሽሮ የሚባረረው ጻድቅ፣ ተሹሞ የሚመጣው እርኩስ መስሎ ለማየት ባየንበት አንድ የቆመ ህንፃ ለመመረቅ ተግተልትለው የሚሄዱ መራቂዎች፣ አባ እከሌ ካልተመረጠ ብዬ ሙጥኝ፣ አባ እከሌ ለምን ተሸኘ ብዬ እሪ የሚል አይደለውም። ህንፃውን የሚሰራ ሰው ጠፍቶ፣ ህንፃውን የሚሰራ ሰው ታስሮ ግን ፈላጊ የለው አባ ከሌ ከመጣ የተለየ ድርጎ የሚቆረጥልኝ ከሄደ የማዝና አይደለውም። አንዱ የቤተ ክርስቲያን በግ ጠፍቷል ብሎ የሚፈልግ አባት የለም። በምዕራብም በሰሜንም በደቡብም በምስራቅም ያላችሁ አገልጋዮች ማዕከላችሁ ቤተ ክርስቲያን እንጂ አባ ከሌ እንዴት እንደሆነ አግራ ገብቶኛል። ዋካችሁ መምህሩን ፍቱት፣ ሌሎቹንም አታሳዱ። መዳን የዓለም ሞት እንድላ አድርጎ በኃይሉ ስለ ተነሣ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በአታልቋል ብላችሁ እጃችሁ እንዳይሳሳ። ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የእኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙት አንሣ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ሰላም ጠናስጠልን ክብራን ተመልካቾቻችን፣ እንደምናላችሁ ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳነኝ ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ዛሬ ሁለት የሚያሳዝኑ ጉዳዮችን ነው የምነግራቸው። እጅግ በጣም የሚያስገርም የሚያስደነግጥ ጊዜ ላይ ያለ ነው፣ ሁለቱንም እንዲነግራቸው። አንደኛው የሊቀ መዘምራን ኪነ ጥበብ ወልደ ጨርቆስ ጉዳይ ነው። የእሳቸውን ጉዳይ እንዲሁ አንስቼ ከወቅቱ ጋር አገናኝቼ እንደዚሁ የማነሳላችሁ ነገር ይሆናል። በሌላው ጉዳይ ደግሞ መምህር ታደሰ ወርቁ በእስር ላይ ይገኛሉ ማለት ነው። ሁለቱን ጉዳዮች በጣም የሚያስገርሙ የሚያሳዝኑ ጉዳዮች ናቸው። እነዚህን ለማንሳት ነው ዛሬ የወደድኩት። ከኔ ጋር ስለምትሆኑ ከልብ አመሰግናለሁ። እባካችሁ የተዋህዶ ልጆች ለሌሎች እንዲዳረስ ሼር ማድረጉን አትዘንጉ። እንደዚሁ ለሌሎች አዳርሱና እነዚህን ጉዳዮች እንወያይባቸው። ትላንት አመሻሽ ላይ እንግዲህ የሰማነው ዜና እጅግ በጣም አስደንጋጭ አስከፊም ጉዳይ ነበር። በጸጥታ አካላቶች እንፈልገውታለን በማለት መምህር ታደሰ ወርቁን እንደዚሁ ከቤታቸው ወስደዋቸዋል። መምህር ታድሰ ወርቁ ማናቸው ብለን ስናስብ የታድሶ መናፈቀ መዶሻ ራስ ናቸው። አናት አናቶቻቸውን በቃለ እግዚአብሔር የሚቀጠቅጡ የቤተ እግዚአብሔር ልጅ ናቸው። ቅድስት ቤተ ክርስቲያን ያፈራቻቸው ምሁር፣ እውቀታቸውንም ልምዳቸውንም እውነትና ጊዜያቸውንም ጭምር በቤተ ክርስቲያን እያሳለፉ ያሉ መምህር ናቸው። መምህር ታድሰ ወርቁ በተለይም ከዚህ ከፍኖተ ጽድቅ ጋር ተያይዞ እጅግ ጠንካራ የሆኑ ሀሳቦችን ኦርቶዶክሳዊ መርሃ ግብሮች ላይ የሰሉ ጉዳዮችን በማንሳት እሳቸውን የሚተካከል ላይኖር ይችላል። እነዚህ መምህር ለምንድን ነው የታሰሩት ብለን ስናስብ እልፍ ነገሮችን እናነሳለን። በመጀመሪያ በተለይ መስከረም ወቅትና ጥር አለፍ ሲል ደግሞ አሁን ግንቦት ልጆች ወደ እስር ቤት የሚጋዙበት መስመር የተሰመረለት የሚመስል ጊዜ ሆኗል። በጣም በሚያስገርም በሚያስደነግጥ መስከረም ወቅት ያልንበት አንዱ ነገር ከዚህ ከመስቀል በዓል ጋር ተያይዞ በተለይም በኦርቶዶክሳዊ ወጣቶች መስቀል ለማክበር ደመራውን ለማክበር በየአካባቢ ከሚያደርጉት እንቅስቃሴ ጋር ተያይዞ የሚታሰሩበት፣ የሚታደኑበት ጊዜ ከሆነ ወደኋላ ዓመታትን መለስ ብለን ብናመጣ ኦርቶዶክሳዊ ወጣቶች ከቤታቸው እየታደኑ የሚለቀሙበት ጊዜ እዛም እዚህም የእስር ዜና የምንሰማበት እባካችሁ ተጠንቃቁ ተብሎ አንዱ አንዱን ለመጠበቅ የሚጥርበት ጊዜ ነው በወርሃ መስከረም ማለት ነው። ከዛ በጣም የሚያስገርመኝ የሚያስደንቀኝ ደግሞ ወርሃ ጥቅምት፣ ህዳርና ታህሳስ አልፎ ጥር ላይ ይመጣል አሁንም ከጥምቀት ጋር ተያይዞ ማለት ነው። ጥርን ከመምጣቴ በፊት አሁን አሁን ደግሞ የተለመደው አዲስ ሌላኛው ሁለቱ ጊዜያቶች ከዚህ ከቅዱስ ሲኖዶስ ርክበ ካህናት መጀመር ጋር ተያይዞ የጥቅምቱን እናነሳለን፣ እንደዚሁ የግንቦቱን ማለት ነው። ታዲያ መስከረም ላይ የታሰረ አንድ ወጣት ምናልባትም መስከረም 10፣ 11 ላይ ይጀምራል እስሩ የጥቅምቱን ርክበ ካህናት እስኪያልቅ ድረስ መስቀልን ተከትሎ እስር ቤት ቆይተው የወጡ የተዋህዱ ልጆች ብዙዎች ናቸው። በጣም በሚያስገርም መልኩ ሁለቱንም በአንድ ያደርጉና በእስር ቤት ቆይተው ሱባኤ ይመስል ኑ ያዙ ብሏቸው የተዋህዶ ልጆችን አጉረው ይለቃሉ። ጥምቀት ላይ ደግሞ ሌላኛው የምታዩት የሁል ጊዜም እንግዲህ የአመፅና ብጥብጥ ይመስል እስር ቤቶች በተዋህዶ ልጆች ይሞላሉ። ለምን ብዬ አስባለሁ። ክርስቶስ ተጠምቆ ተጠመቁ ሲለን አምላካዊ ቃሉን ለመፈጸም ወደ ባህረ ዮርዳኖስ የምንወርድ እንጂ የቃል ኪዳኑን ታቦት ይዘን በእጃችን ጧፉን በልባችን ክርስቶስን ምናልባት በሰውነታችን ነጩን ልብስ ይዘን ነው የምንሄደው። ከዛ ውጪ ለምን መሳደድ እንደበዛህ አይገባኝም። ከዛ አለፍ ሲል ደግሞ አሁን የግንቦቱ ርክበ ካህናት ላይ እንደዚሁ በጣም በፍርሃት በችግር ውስጥ የተዋህዶ ልጆች የተዋህዶ በተለይም ለቤተ ክህነቱ ለቤተ እግዚሩም ቅርብ የሆኑት እንደዚህ መሳደድ መጀመራቸው ለምን እንደሆነ አልገባኝም። በጣም ነው የሚገርመኝ። ለማንኛውም መምህር ታደሰ ወርቁ ማናቸው ለምን ታሰሩ የሚል ስናስብ ይህንን ጉዳይ እናንሶእና ከዚህ ጋር እንደሚያያዝ በጣም በእርግጠኝነት ማንሳት እንችላለን። ተመልከቱ እስቲ፣ አንድ ሰው ጳጳስ ስለሆነ ምንኩሴ ስለሆነ መምህር ስለሆነ የሆነ ደረጃ ላይ ስለደረሰ? ኦርቶዶክሳዊ አእምሮዊ ስሪት ማይንሴት ይኖረዋል ማለት አይደለም። በነገራችን ይበል በጣም ጥንቃቄ የሚያስፈልገው ለምን መሰለህ ነው ለዚህ ለዚህማ ሚስጥሮስን ጳጳስ ነበር የካድዋ ነገር ግን ሰው ምን መሰለህ በኦርቶዶክስ ቤተክርስቲያን ስለኖረ በኦርቶዶክስ ቤተክርስቲያን ከፍተኛ የስልጣን ማድረግ ላይ ስለደረሰ ብቻ ኦርቶዶክሳዊ አረዳድ ይኖረዋል ብለንም መውሰድ በጣም ሰተት ነው። ነገራችን ግን እንዴት ነው የምንወስደው? የምእመኑ ለምን እንደሚደነግጡ አየህ፣ የምእመኑ ተመልከት፣ በዛ ልክ በጳጳስ ደረጃ እንዲሆኑ ሲመጣ እንዴት ይሆናል ብሎ ነው የሚደነግጡ። ነገር ግን አንድ ሰው ኦርቶዶክሳዊ አረዳድ ወይም አእምሮአዊ ስሪቶች እንዲኖረው ተመልከት፣ በጣም ፕራክቲካሊ የሆነ ኦርቶዶክሳዊ ላይፍ ሊኖር እለት እለት የሚስራ ተካፋይ ያን የሚፈጽመውን ደግሞ ስራው አድርጎ ሳይሆን ተመልከቱ ህይወት ኑሮ አድርጎ ሲያደርገው። ይሄ ንግግር ከፍኖተ ጽድቅ ጋር ተያይዞ በተነሳው ጉዳይ ላይ በቋንቋይነሽ ሚዲያ ሀሳብ የቀረቡበት ከዛ በኋላ ጥርስ ውስጥ የገቡበት ይመስለኛል። እነ መምህር ታደሰ ወርቁ ትላንትም ፍኖተ ጽድቅ እየበጠበጠ ለጳጳሳትም እያናወጠ አገልጋዩንንም እያሰመጠ ምዕመኑን እንደዚሁ ሲወስድ ትክክል አይደለም ብሎ የሚናገር ነበር። ስለዚህ ከቤተ መንግስቱ ይልቅ ቤተ ክህነቱን እንፈራለን የምንልባቸው አጋጣሚዎች ብዙዎች ናቸው። እንዲህ አይነት ጉዳዮች ናቸው። ቤተ መንግስቱን አስተባብሮ ቤተ ክህነቱ አባሮ ችግር ውስጥ ሊያስገባ የሚችልባቸው ጊዜያቶች እልፎች ናቸው። እዛም ጊዜ ላይ ነው ያለ ነው። የታሰሩትን አስፈታልን ብሎ መጸላይ ባለበት ጊዜ ላይ ይዛችሁ ግረፉልኝ የሚሉ አባቶችን እያየን ነው። ማራቸው በሚባልበት በዚህ ጊዜ የፖለቲካ አደባ ተደርጎ በጎችን ለመበተን በጣም እልፍ ጥረቶች እየተደረገ ያለበት ጊዜ ላይ ይመስለኛል። ስለዚህ ያንን ጊዜ በደንብ መጠበቅ አለብን ብዬ አስባለሁ፣ ክቡራን ተመልካቾቻችን። ከዚህ የዘለለ እምነት አለኝ ብዬ አላስብም። እስር እንግልቱ በጣም በዝቷል። መምህር ታደሰ ትላንትና ከታሰሩ በኋላ መረጃዎችን ለማጣራት በጣም ጥረት አድርገን ነበር። ዛሬ ጠዋት ፍርድ ቤት እንደቀረቡ ቤተሰብም ጠበቃን በሌለበት በዝግ ሕግ ፊት እንደቀረቡ ሰምተናል። የሕግ ባለሙያዎቻችን ምናልባትም ይሄ ፕሮግራም ከተቀረጸ በኋላ ይገባሉ ብለን እናስባለን። ነገ ከነገ ወዲያ የምንሰማቸው ጉዳዮች ይኖራሉ። በማሰር የሚቆም እውነት የለም። ለምን አንዳችን ከአንዳችን ጋር እየተለያየን እንደሆነ አይገባኝም። ቤተ ክርስቲያንን ማዕከል አድርጎ አንድ ሰው ቢነሳ ቤተ ክርስቲያንን ሰው በማሰር ለማሸነፍ የሚቻል እስኪመስል ከእግዚአር ጋር ጸብ ለምን እንደተጀመረ አላውቅም። እውነትን የሚናገሩ የእግዚያር ናቸው። እውነት አለበት በሚባልበት ቦታ ደግሞ ሆድ ለመሙላት ጎተራ ለማስፋት የሚሄዱ ከእግዚያር ጋር ጸብ ነው። እባካችሁ ከእግዚአብሔር ጋር አትጣሉ። አሁን አሁን ሁላችን ተራችን እንጠብቃለን እንጂ ከዚህ የምናመልጥ እንደማይመስለን እርግጠኛ ሆነን ባለንበት ሰዓት እንኳን በልብ በሙሉነት የምናወራው እግዚአብሔር ከኛ ጋር ካለ ምን ያስፈራናል? በሚል አስተሳሰብ እንጂ ሊያስፈሩ የሚችሉ እልፍ ጉዳዮች የሚያስፈክሩ ብዙ አጋጣሚዎች አሉ። ቀናችሁን ጠብቁ። ከቤተ መንግስቱ እንዳይመስላችሁ፣ ከቤተ ክህነቱ ነው። በጣም በሚያስገርመኝ በጣም በሚያሳፍረኝ ሞራል የሚያሳጣኝ ጉዳይ እሱ ነው። በጣም ማሳ ማፍረው የማዝንበት ጉዳይም ጉዳይ እሱም ጭምር ስለሆነ አንድ የቆመ ህንጻ ለመመረቅ ተክተልትለው የሚሄዱ መራቂዎች፣ አንዱ የቤተ ክርስቲያን በግ ጠፍቷል ብሎ የሚፈልግ አባት የለም። እንጀራ ከተጋገረ በኋላ መበላት ነው ያለበት። ሌላ ምንም እኮ ነገር የለውም። እንዲያጠግብ መባረክ ሊኖርበት ይችላል። ህንፃ ከተገነባ መግባት ነው መስራት ነው። ህንፃውን የሚሰራ ሰው ጠፍቶ ህንፃውን የሚሰራ ሰው ታስሮ፣ ግን ፈላጊ የለውም። ሰው ላይ እንስራ፣ ከሰው ጎን እንቁምና ሰው እንሁን። ሲጀምረስ የሚያሳስር ጉዳይ ለምን ይመጣል? አሳሪ እና ታሳሪ ስለምን ይመጣል? ከእግዚአብሔር ጋር ከሆን በቤቱ ስለ ፍቅሩ ስለ ቃሉ ተሰባሰብ ነው። እባካችሁ መምህሩን ፍቱት፣ ሌሎቹንም አታሳዱ። በእርግጠኝነት እጅግ በጣም የሚያስፈራ የሚያስገርም ጊዜ። ሌላኛው በጣም ያስገረመኝ አንድ ጉዳይ ሊቀመዘምራን ኪነጥበብ ወልደጨርቆስ በጣም አሳዘኑኝ። አንድ ነገር ተናገሩ። የቆየ ቪዲዮም ቢሆን ያዘንኩበትን ነገር እንዲህ ልንገራችሁ ተመልክተን እንምጣሳቸው ነው ሞቴ ደርሶ ብጠራ በሰርክ ጉባኤ እንደ ቸርነትህን እንዳትነፍጉኝ። በሰማቸው ጊዜ በሰርክ ጉባኤ ለሁሉም የማስተላልፈው መልእክቴ ይሄ ነው፣ ሌላ የህይወት ታሪክ የሚባል ነገር የለም። ለቤተሰብም ነገር ሞቼ ብጠራ በሰርክ ጉባኤ ላይ እንደ ቸርነትህን እንዳትነፍጉኝ በሰርክ ጉባኤ ላይ አስቡኝ። መዝሙሬን እየሰማችሁ ኑሮ አይደለም፣ ጸልዩበት፣ ከአምላክ ተገናኙ። በጸሎታችሁ አስቡኝ። ከዛ ባለፈ ግን የሞቴ ዕለት የማይረባ ታሪኬን አታንብቡ። እንዲህ ነበረ፣ እንዲህ ነበረ ይህን ያለአገልግሎት አገልግሏል እያላችሁ ከንቱ ውዳሴ አታቅርቡ። በጣም ነው ያሳዘኑኝ። ይህን የተናገሩበት አይደለም፣ ንግግራቸው ወንጌል ስለሆነ ነው። ዛሬ እኔ ባለሁበት መድረክ ላይ አባ እከሌ ብለህ ለምን አልጠራኸኝም ብለው በሚያኮርፉበት አውደ ምሕረት ላይ ነው እንደሚሞቱ አውቀው ስሞት ሰርክ ጉባኤ ላይ እንደ ቸርነትን አትንፈገኝ ያሉት። በቁም አክብሩኝ፣ ሹሙኝ፣ ሸልሙኝ አላሉ። በአንድ ሀገረ ስብከት ቆርሳችሁ ስራ ስጡኛል አላሉ። ቦታ ስጡኝ አላሉ። እልቅና አምሮኛል ጥሩኝ ደግፉኝ አይደለም ያሉት። እንደሚሞቱ ነው እየነገሩን ያሉት። እንደሚሞት የሚያቅሰው ከአምላኩ ጋር ሲገናኝ ምን ምላሽ መስጠት እንዳለበት ያስባል። በህይወቱ ቆሞ ምንድን ነው መስራት የምችለው ምንድን ነው የሰራሁት ብሎ ይጠይቃል። እንደሚሞቱ አስበዋል። በዚያው አውደ ምረት ላይ በጣም በሚያስገርም መልኩ ሞትን የሚያሸንፉ የሚመስላቸው እልፎች አሉ ውድ በሆነ ሽቶ ጻዳ በሆነ ልብስ ተሽቆጥቁጠው ከአምላክ ክብር ጋር የሚወዳደሩ፣ በክብር ስሞች ካልተጠራን የሚሉ፣ ሀገረ ስብከት ይጨመርልኝ ደሞዝ ያንሰኛል የሚሉ፣ በዚህ ህዝብ ላይ ካልተረማመድኩ ካልሾምኩ የሚሉ በቤተ ክህነት ኃላፊነት ይገባኛል እኔ ካልሆንክ ብለው የሚጥሩ እኔ እንድመረጥ እኔ እንድሾም እከሌ እንዲወርድ እንዲዋረድ ተባብለው ጸብ በሚገባበት አውደ ምረት ውስጥ ሞታቸው ትዝ ብሏቸው በሞትኩ ጊዜ እንደ ቸርነት አትንፈገኝ አትንፈጉኝ ብለው ሲማጸኑ አየዋቸው። ምን አይነት መሰጠት ነው! የቤተ ክርስቲያን አባቶች እኚህ ናቸው። የቤተ ክርስቲያን ሊቃውንት የቤተ ክርስቲያን ልጆች መልካቸው ይሄ ነው። ቃን ጣማቸው ይህ ነው። ከዚህ የተለየ ነገር የላቸውም። አሁን ግን የምንሰማው ያስፈራል፣ የምናየው ያስባል። የግንቦት ርክበ ካህናት ላይ ነው ያለፉትን ቀናቶች ርቄ ሸሽቼ የቆየሁት ለዚህ ነው። አንዱ ለመመረጥ፣ አንዱ ለማስመረጥ፣ አንዱ ለመበለጥ፣ አንዱ ለማምለጥ የሚጥርበት ጊዜ ላይ ያለ ነው። እግዚአብሔር አንተ ያልከው ይፍቀድ፣ የለም እኔ የሰራሁት ካልኩሌሽን ያሸንፍ፣ እኔ ያወጣሁበት ገንዘብ ይንገስ፣ እከሌ ይወደስ፣ እከሌ ይወቀስ። በግንቦቱ ርክበ ካህናት ይሄ አይሎ ሳይ በጣም አፈርኩ። ከየትኛው ነው የምቆመው? ትላንት ነበረ ተብሎ ይሸኛል የሚባለውን ልርገም ወይስ እንዱ እሱ እንዲቀይ እንዲቆይ ልደግፍ? አሁን ይመጣል ተብሎ ከሚታሰበው ጋር ላጫፍር? ወይስ አይሆንም ብዬ ልርገም? መንፈስ ቅዱስ ይገኝበታል በሚባለው ጉባኤ ላይ ሰዎች ታክቲክ አውጥተው ለውድድር ሲሰለፉ አይቼ፣ የትኛው ሞራል ኖሮኝ ላውራ? የትኛው ሞራል ኖሮኝ ልናገር? ተሽሮ የሚባረረው ጻድቅ ተሹሞ የሚመጣው እርኩስ መስሎ ለማየት ባየንበት ስራ ዘመኑ ተጠናቆ የሚሸኝበት ቤተ ክርስቲያንን አፍራሽ ተሹሞ የሚመጣው ቤተ ክርስቲያንን አወዳሽ ተብሎ በሚቀመጥበት ከመንፈስ ቅዱስ ባልሆነው ከሰዎች ስሊት ከሆነው ክብ ውስጥ እኔን ለምን ላገኘው ብዬን የጠፋሁት በጉባኤያቸው መካከል አንዱን መንፈስ ቅዱስ አስቀምጠው ይነጋገራሉ የምንላቸው አባቶች በማይረባ ካልኩሌሽን ውስጥ ተገብቶ ምዕመኑ ስጋት ውስጥ ከዛ በሚገኝ ትርፍ ያለ ገሚሱ ነውጥ ውስጥ አባቶች ሌላ ሌቭል ለሶስት ተከፍለናል። የቤተ ክህነቱ የሲኖዶሱ ጉባኤ የቤተ ክህነት ቁማር የገባቸው ፖለቲካ ያጠመዳቸው በአንድ ወገን ሆኗል። አባከሌን አባራን አባከሌን ካላመጣን ለአባከሌ መባረር መርገም ስራዎችን ለአባከሌ መምጣት አወዳሽ ቃላቶችን መርጠው ሰልፍ ይዘው እከሌ ካልተባረረ እከሌ ካልተሾመ አመፅ እናስነሳለን የሚል ከቤተ ክህነት ፖለቲካ የሚጠቀም የሆነ አካል ላይ ቆሟል። እባካ አምላኩ ይህንን ቀን አሳልፍልን፣ አባቶችን በአባትነት ቦታ አኑርልን ብለው የሚጸልይ የሚፈራ ምዕመን በአንድ በኩል ሆኗል። በምን አዙሪት ውስጥ እንደገቡ አላቅም። ወይ በሆነ አዙሪት ውስጥ ተጠምቀው የያዙትን መስቀል ረስተው የልጆቻቸውን ሀሳብና ጥያቄ ዘንግተው አንድ ሌብል ላይ ያሉ አባቶች ደግሞ በአንድ በኩል አሉ። ስልጣን የለኝም ከጵጵስናው ጋር ተሟግቶ እነሱ በሚወስኑበት ውሳኔ በሚቀመጡበት ወንበር ተቀምጠው አልወስን፣ በእነሱ መሀል እንዴት ልግባ ወረድ ስልም እነሱ ከወሰኑት ውሳኔ የምጠቀመው ፖለቲካ ከምዕመኑ በተለየ የምጎዳው ጉዳት የለኝምና ልክ በፖለቲካ ቁማር ውስጥም የለውበትም። አባ ከሌ ካልተመረጠ ብዬ ሙጥኝ፣ አባከሌ ለምን ተሸኘ ብዬ እሪ የምል አይደለውም። በመንፈስ ቅዱስ መጣን ብለዋል መታችኋል ብዬ የምቀበል አባትነትን የምወስድ እንጂ አባከሌ ከመጣ የተለየ ድርጎ የሚቆረጥልኝ ከሄደ የማዝና አይደለውም። በጣም ያስፈራል፣ ያስደነግጣል። በአገልጋዩ መካከል በምዕራብም በሰሜንም በደቡብም በምስራቅም ያላችሁ አገልጋዮች ማዕከላችሁ ቤተ ክርስቲያን እንጂ አባከሌ እንዴት እንደሆነ አግራ ገብቶኛል። በጣም ጨንቆኛል። ተምሮ ቢመራመር እንኳን በእውቀቱ ልክ እኔ ልምራ የሚል አባት ያለባት ቤተ ክርስቲያን ውስጥ አይደለም። አይደለም ዘር ቆጥሮ፣ ፖለቲካ ሰፍሮ፣ ገንዘብ አሸክሞ በሚመጣ ትላንት የነበሩ ጳጳሳት ወይም ስራ አስኪያጅ አልያም ጸሐፊ ቤተ ክርስቲያንን የጎዷትን በልኳ መናገር የጠቀሟትን ማመስገን ካልሆነ በቀር የእነሱ አባትነት እኔን አጽድቆ ከመንግስት ሰማያት ጋር የሚያገናኝ አይደለም። ቤተ ክነቱን የሚመሩ እንጂ ስርዓቷን የሚያራምዱ አይደሉም። በቀደሙ አባቶች በረከታቸው ይድረስብን ስርዓተ ቤተ ክርስቲያን ተቀርጾ ተቀምጦ ያለ ነው። እሱን ነው። ዘንድሮ አባከሌ ስራ አስኪያጅ ካልሆነ፣ አባከሌ ይጻፊ ካልሆነ፣ አባከሌ ይህንን ሀገረ ስብከት ካልመራ፣ አባከሌ ወደሆነ ቦታ ጎሮ ካልተመለሰ፣ ዛቻ ኬት እንደመጣ አላውቅም። ከየት እንደወረደ አላውቅም። ጀግና የምንላቸው አባቶች ከዚህ በፊት ምን ፈጽመው ለቤተ ክርስቲያን ምን እንደሰሩላት በውል አላውቅም። ቤተ ክርስቲያን የተሰነጣጠቀችበት ጊዜ ነው። ልጆቿ የተባረሩባት ጊዜ ነው። ትላንትን የምናወድስ ነገን የምናንኳስስ፣ ትላንትን የምናንኳስስ ነገን የምንናፍቅ? ይሄዳል እንደዛ አይደለንም። ሁላችን በጸሎት ዝቅ ብለን ተንበርክከን አምላካችን የምንለምንበት እንጂ አባት ናቸው ብለን ያሰብናቸው በአባትነት ቦታ ላይ ያልተቀመጡ ነገር በአፋቸው አስገብተው የሚያላምጡ የቤተ ክህነት አካባቢ ፖለቲከኞች በዝተውብናል። አቤቱ አምላኪ ከዛ ሰውረንና ነገ ስሞት የሚሉ አባቶችን ስጠን። ሞትን ካወቁ በቁማቸው መልካም መስራትን ስለሚያስታውሱ፣ ሁለት የሚያሳዝኑ ነገሮች ላይ ነው ዛሬ ያለሁት። መምህር ማሰር በፖለቲካ ሁኔታ ውስጥ እስከማቃቸው ድረስ የሌሉ አንዳንዴ ፖለቲካውንም አታቆሽሹ። የቤተ መንግሥት ሰዎች ቤተ ክህነቱን ለቤተ ክህነቱ ተዉ። ንጹህ ፖለቲካ ከሆነ የምታራምዱት የራሱ ወዛለው ፖለቲካ ሰው ከእግዚአብሔር ጋር እንዴት ጸብ ይጀምራል ከእግዚአብሔር ጋር ነው ጸብ ይጀምራችሁት ሰላም እግዚአብሔር ከሁላችን ጋር ይሆን ከዚህ ችግር ይሰውራል አቤቱ አለ ይበላል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን እንዳትዘነጉ መልእክት ልከውብናል። ከዛ ባለፈ ወደ ቅድስት ሀገር ኢየሩሳሌም ሲወስድ የነበረው የጃንደረባው ጉዞ የወዳ ቢሲኒያ የፊታችን ሰኔ ማብቂያ አካባቢ ላይ ወደ ግብፅ ጉዞ እናደርጋለን። በግብፅ ሀገር ያሉ ቅዱሳን ቦታዎችን መሳለም የምትፈልጉ ከስር በምትመለከቷቸው ስልክ ቁጥሮች እየደወላችሁ ምዝገባው እስከ ግንቦት 30 ነው። አብራችሁ እንድትጓዙ ከልብ አሳስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አስፈሪ ጊዜ ላይ ነውና እግዚአብሔር ከሁላችን ጋር እንዲሆን እባካችሁ በአንድነት እንጸልይ። ሰላም ለሁላችን። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል። በህዳር ወር በግብፅ ቆይታችን አባታችን ቅዱሱ ሙሴ አስርቱን ህግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ልምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው ዕፀ ጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ፣ ተንጠልጣዩ ቤተ መቅደስ መካነ ማልቃ፣ እመቤታችን ለአባ አብርሃም ሶርያዊ የተገለጠችበት ቅዱስ ስፍራ ታምረ ማርያም የተጻፈበት ጥንታዊ የግብፅ ቤተ መቅደስ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት የስምኦን ጫማ ሰፊው ገዳም፣ ገዳማታ አስቄት፣ አባ መቃርስ፣ አባ ብሾይ፣ የሶርያን ገዳማት የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን። እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለመብርሃን የልቦውን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን በቀረን ጥቂት ቦታ ፈጥነው ይመዝገቡ። ዮድ አቢሲኒያ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ብራስ፣ ዮድ አቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ ለበለጠ መረጃ በ0913 274441 በ0927356653 አሊያም በ0927356654 ይደውሉ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። መድኃኔዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በአታልቋል ብላችሁ እጃችሁ እንዳይሳሳ፣ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ።